ያሉ ያደርጋሉ ቅድመኛ ለብይ ቅድሙን ያውራ ቃሌ ያለው ግን በታማኝነት ይናገር። የእግዚአብሔር ቃል የሚነገረው በምንድን ነው? በታማኝነት ነው። የእግዚአብሔር ቃል የሚነገረው በታማኝነት፣ በታማኝነት ቃሌን ምን ያርግላል? ይናገር ይናገር። ገለባና እህል ምን አንድ አድርጓቸው? ይላል እግዚአብሔር ቃሌ እንደ አይንም እንደሚያደቅቅ መዶሻ አይደለችምን ይላል እግዚአብሔር። ስለዚህ ቃሌን እርስ በእርስ በመስራቅ ከኔ እንደተቀበሉ አድርገው የምናብገሩትን ነቢያት እቃወማለሁ ይላል እግዚአብሔር። አፈ ጮሌነታቸውን በመጠቀም እግዚአብሔር እንዲህ ይላል የሚሉትን ነቢያት እቃወማለሁ ይላል። ሀሰተኛ ነቢያትን የእግዚአብሔር ቃል የሚለው ምንድን ነው? አፈ ጮሌዎች፣ አፈ ጮሌዎች አፈ ጮሎዎች ነው የሚላቸው። እግዚአብሔር እንዲህ ይላል የሚሉት ነቢያት እቃወማለሁ ይላል እግዚአብሔር። እነሆ ሀሰተኛ ህልም ተመልኩዘው ትንቢት የሚናገሩትን ነቢያት እቃወማለሁ ይላል እግዚአብሔር። እኔ ሳልካቸው ወይም ሳልሾማቸው ደፍረው ውሸት ይናገራል። ሀሰተኛ ነቢያት ማንም አይሾማቸውም የሚሾሙት እራሳቸው ነው። የሚናገሩትን ደግሞ በፍረት ነው ብሎ የእግዚአብሔር ቃል ይናገራል። ለዚህም የተነሳ ህዝቤን ያስታሉ። ለዚህም ህዝብ አንዳች አይረቡትም ይላል እግዚአብሔር። ሀሰኛ ነቢያቶች ወገኖች ስሙ። ለእውነተኛ አማኞች አይረቡም። ለእውነተኛ አማኞች አይጠቅሙም። ለእውነተኛ አማኞች አይጠቅሙም። ያላቸው የሀሰት ራዕይና ትንቢት ነው። ያላቸው የሀሰት ህልም ነው። ያላቸው የሀሰት ህንም። ሌላው ሀሰተኛ አስተማሪዎች ክርስቲያን ወይም ደግሞ ሀሰተኛ ነቢያት ክርስቲያን ክርስቲያን በጎችን መስለው ነው የሚታዩት፣ ግን ክርስቲያኖች አይደሉም፣ አይደሉም። የክርስትና ስም ይይዛሉ፣ በክርስትና ስም ይጠራሉ። ነገር ግን ክርስቲያን ወይም ደግሞ በጎች እንዳሉ በጎች እንዳሉ ይህንን በደንብ ማወቅ ይገባናል። በደንብ ማወቅ ይገባናል። ስለዚህ የእግዚአብሔር ቃል ይህንን ነው የሚለው፣ ይህንን ነው የሚለው። በማቴዎስ ወንጌል ምዕራፍ ሰባት ቁጥር አስራ አምስት ላይ ጌታችን ኢየሱስ ክርስቶስ ሲናገር እንደዚህ ብሏል። ጌታችን ኢየሱስ ክርስቶስ ሲናገር እንደዚህ ብሏል። ምንድነው ያለው? ምንድነው ያለው? እናነባለን እናነባለን፣ ከእግዚአብሔር ቃል ማቴዎስ ወንጌል ምዕራፍ ሰባት ቁጥር አስራ አምስት ጌታችን ኢየሱስ ክርስቶስ ነው ይሄንን የተናገረ። ስለዚህ ምንድን ነው ያላቸው? ስለ እነሱ መቼም ስለ እነዚህ መስማት አይሆንልን፣ ስለ እነዚህ ለመስማት ጆሮቻችን አንሰጥም። ምክንያቱም የእግዚአብሔርም ቃል እንደሚናገረው ሕዝቡም እንዲህ አይነቱን ነገር ስለሚወድ መስማት የሚፈልገው እንዲህ የሀሰትን ወንጌል የሀሰትን ትንቢት የሀሰትን ራዕይ የሀሰትን ክልም ስለሆነ እውነተኛውን የእግዚአብሔርን ቃል ለመስማት ጊዜ የለውም። ጆሮውንም አይሰጡም፣ ጆሮውንም አይሰጡም። ስለዚህ መንገዳ እንደዚህ ይላል በውስጣቸው ነጣቂ ተኩላዎች ሆነው ሳሉ የበግ ለምድ ለብሰው በመካከላችሁ በመግባት ከሚያሸምቁ ሐሰተኛ ነቢያት ተጠንቀቁ። ሐሰተኛ ነቢያት ምን ያሉ ናቸው? ያልዳኑ ናቸው፣ ያልዳኑ ናቸው። ሐሰተኛ ነቢያት አልዳኑም ወገኖች፣ ወገኖቼ፣ ሐሰተኛ ነቢያት አልዳኑ። ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ምን አይደሉም? በጎች ወይም ክርስቲያኖች አይደሉም፣ አይደሉም። ግን ክርስቲያኖች ይመስላሉ ክርስቲያኖች ይመስላሉ። ክርስቲያኖች መስለው ነው ምንም ያደረጉት የሚታዩት። ስለዚህ ነው ጌታችን ኢየሱስ ክርስቶስ እንደዚህ ያለ ስለ ሐሰተኛ ነቢያት ስለ ሐሰተኛ ነቢያት ሲናገር ያለው ምንድን ነው? በውስጣቸው ነጣቂ ተክሎች ሆነው ሳሉ የበግ ለምድ ለብሰው መካከላችሁ በመግባት ከሚያሸምቁ ከሐሰተኛ ነቢያት ተጠንቀቁ። ሐሰተኛ ነቢያት ምን አይደሉም የበግ ተፈጥሮ የላቸው በግ ግን የሚያስመስላቸው ነገር እንዳላቸው በግ የሚመስል ነገር እንዳላቸው የእግዚአብሔር ቃል ይናገራል። ይመስላሉ ይህ የተናገረው ጌታ ኢየሱስ ነው በውስጣቸው ነጣቂ ተኩላዎች ሆነው ሳሉ የበድ ለምድ ለብሰው መካከላችሁ በመግባት ከሚያሸምቁ ሐሰተኛ ነቢያት ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። ስለዚህ ሐሰተኛ አስተማሪዎች ምን አይደሉም? ክርስቲያኖች አይደሉም። ሰዎች ክርስቲያኖች ይመስሏቸዋል፣ ክርስቲያኖች አይደሉም። በጎች ይመስሏቸዋል፣ ነገር ግን በጎች አይደሉም። በጎች አይደሉም። ገላትያ ምዕራፍ ሁለት ቁጥር አራት ገላትያ ምዕራፍ ሁለት ቁጥር አራት ላይ የእግዚአብሔር ቃል እንዲህ ይላል ይላል ገላትያ ምራፍ ሁለት ቁጥር አራት ላይ ሲናገር እንደዚህ ነው የሚለው። ይሄ ጉዳይ የተነሳው አንዳንድ ሐሰተኛ ወንድሞች በክርስቶስ ኢየሱስ ያገኘነውን ነፃነት ሊሰልሉና ባሪያዎች ሊያደርጉን ወደ እኛ ሾልከው በመግባታቸው ነው። የገቡት በምንድን ነው? ወንድሞች በመምሰል እህቶች በመምሰል ቅዱሳን በመምሰል ቅዱሳን በመምሰል በመካከላችን ነው የገቡት፣ በመካከላችን ነው ያሉት። ሀሰተኛ አስተማሪዎች እና ሀሰተኛ ነቢያት ከሩቅ የሚመጡ አይደሉም፣ ከሩቅ የሚመጡ አይደሉም። በመካከላችን ያሉ ናቸው፣ ሾልከው የገቡ ናቸው፣ ሾልከው የገቡ ናቸው። ጴጥሮስም ጴጥሮስም በሁለተኛ ጴጥሮስ ምራፍ ሁለት ከአንድ እስከ ሶስት ሲናገር እንደዚህ ይላል ከአንድ የሚናገረው ስለማን ነው? ስለ ሐሰተኛ መምህራት፣ ስለ ሐሰተኛ ነቢያት፣ ስለ ሐሰተኛ አስተማሪዎች ስለ ሐሰተኛ አስተማሪዎች። ነገር ግን ሐሰተኛ ነቢያት ሐሰተኛ ነቢያት በሕዝቡ መካከል እንደነበሩ ሐሰተኛ ነቢያት የት ነው ያሉት? በሕዝቡ መካከል በሕዝቡ መካከል። ለዛ ነው ወገኖቼ መናፍስትን የመለየት ጸጋ ቤተ ክርስቲያን ሊኖራት የሚያስፈልገው ቤተ ክርስቲያን ሊኖራት የሚያስፈልገው ዛሬ ከመቼውም ይልቅ ከመቼውም ይልቅ ቤተ ክርስቲያን መናፍስትን የመለየት ጸጋ ያስፈልጋታል ያስፈልጋታል። ለምን? ሀሰተኛ ነቢያትና ሀሰተኛ አስተማሪዎች ያሉት በምንድን ነው የሚለው የእግዚአብሔር ቃል በመካከላችሁ በመካከላችሁ እግዚአብሔር ቃል እንዲህ ነው የሚለው፣ እንደነበሩ እንዲሁ በእናንተ መካከልም ሐሰተኛ መምህራን ይነሳሉ። ሐሰተኛ ነቢያት በመካከላቸው ነበሩ። ደግሞ ሐሰተኛ መምህራን ሐሰተኛ አስተማሪዎች ደግሞ በመካከላቸው እንደሚነሱ ይናገራል ይነሳሉ እነርሱም የዋጃቸውን ጌታ እንኳን ክደው ጥፋት የሚያስከትል የስህተትን ትምህርት በስውር ያስገባሉ። የስህተት ትምህርት የስህተት ትምህርት እንደሆነ አይታወቅም። ሰው የእግዚአብሔርን ቃል ካላወቀም ሰው የእግዚአብሔርን ቃል ካላወቀም ሌላው የምንመለከተው ሐሰተኛ አስተማሪዎች ሐሰተኛ አስተማሪዎች ቃላቸውን ብቻ ሳይሆን ሕይወታቸውን መመልከት ያስፈልጋል። ሕይወታቸውና እነሱ አይገናኙም። ኑሯቸውና እነሱ አይገናኙም። ሌሎች ሌሎችን እያደኸዩ እነሱ የሚበለጽጉ ናቸው። ደግሞም የእግዚአብሔር ቃል እንደሚናገር ነውረኛ ረብን የሚወዱ ናቸው። ነውረኛ ረብን የሚወዱ ናቸው። ጥቅምን የሚያሳድዱ ናቸው። ጥቅምን የሚያሳድዱ ናቸው። እዚህ ጋር ሲናገር እንዲላል ብዙዎች አስነዋሪ ድርጊቶቻቸውን ይከተላሉ። ወገኖቼ፣ የሚናገሩትን ትንቢት ወይም የሚናገሩትን ትምህርት የሚያሰምሩትን ሳይሆን እንዴት ነው የሚኖሩት? እንዴት ነው ኑሯቸው? እንዴት ነው ኑሯቸው? እንዴት ነው ህይወታቸው እንዴት ነው ህይወታቸው? ብለን መመርመር መመልከት ያስፈልገናል፣ መመልከት ያስፈልገናል። ስለዚህ ምንድን ነው የሚለው? እነዚህ ሐሰተኛ መምህራን እየተስገበገቡ እየተስገበገቡ እየተስገበገቡ በፈጠራ በፈጠራ እውነት በሌለው ማለት ነው፣ እውነት በሌለው ማለት በፈጠራ ታሪካቸው ይበዘብዟቸዋል ይበዘብዟቸዋል ፍርዳቸው ከጥንት ፍርዳቸው ከጥንት ጀምሮ ዝግጁ ነው፣ መጥፊያቸውም አያንቀላፋም ይላል ይላል። ስለዚህ ቃላቸውን ብቻ ሳይሆን ማየት ያስፈልጋል፣ ሕይወታቸውን ኑሯቸውን መመልከት ያስፈልጋል። እንዴ ነው የሚኖሩት? ስለ ገንዘብ ያላቸው አመለካከት ምንድን ነው? ስለ ቅድስና ያላቸው አመለካከት ምንድን ነው? ስለ ንጽሕና ያላቸው አመለካከት ምንድን ነው ምንድን ነው? ኑሯቸውን መመልከት ያስፈልጋል። ቤተሰብ ካላቸው የቤተሰባቸውን ግንኙነት መመልከት ያስፈልጋል፣ መመልከት ያስፈልጋል። በቅድስና ላይ በጽድቅ በጽድቅ የህይወት ኑሮ ላይ ምንድን ነው አመለካከታቸው ምንድ ነው? አመለካከት ስብከታቸው ምንድን ነው? ክርስቶስ ነው፣ መስቀሉ ነው፣ መስቀሉ ነው። ምንድን ነው ምንድን ነው ስለዚህ ኑሯቸውን መመልከት ያስፈልጋል ጌታ ኢየሱስ ክርስቶስም ይሄንን ተናግሯል ስለ ኑሯቸው ኑሯቸውን እንድንመለከት ጌታ ኢየሱስ ክርስቶስም ምን አድርጓል ተናግሯል ቀደምዬ ዬ ባነበብኩት በማቴዎስ ወንጌል ምዕራፍ ሰባት ከቁጥር አስራ ስድስት እስከ ሀያ እንደዚህ ይላል እንደዚህ ይላል አነብላችኋለሁ እነብላችኋለሁ ከቁጥር አስራ አራት ጀምሮ እስከ ቁጥር ሀያ ድረስ አነብላችኋለሁ ማቴዎስ ወንጌል ምዕራፍ ሰባት ቁጥር ሀያ የሚናገሩትን ብቻ ሳይሆን ኑሯቸውን መመልከት እንዳለብን ኑሯቸውና እነሱ የተፋቱ እንደሆኑ እንደሆኑ ኢየሱስ ክርስቶስ ተናግሯል በውስጣቸው ነጣቂ ተኩላዎች በውስጣቸው ነጣቂ ተኩላዎች ሆነው ሳሉ የበግ ለምድ ለብሰው የበግ ለምድ ለብሰው መካከላችሁ ከመግባት በመግባት ከሚሸምቁ ከሐሰተኛ ነቢያት ተጠንቀቁ። ከሐሰተኛ ነቢያት ተጠንቀቁ። ሐሰተኛ ነቢያት ምናልኩ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ ከሾ ቁጥቋጥ ወይን ከኩርንችትስ በለስ ይለቀማል? አይለቀም፣ አይለቀም ነው መልሱ። ከሾ ምን አይገኝ፣ ወይን አይገኝም፣ ወይን አይገኝም። ከኩርንችትም ደግሞ በለስ አይገኝም። ከሐሰተኛ ነቢያትና ከሐሰተኛ አስተማሪዎች ወገኖቼ የሚገኝ መልካም ነገር የለም፣ መልካም ነገር የለም። እንዲሁም ጥሩ ዛፍ ጥሩ ጥሩ እንዲሁም ጥሩ ዛፍ ሁሉ ጥሩ ፍሬ መጥፎ መጥፎ ዛፍ ግን መጥፎ ፍሬ ያፈላል፣ ያፈላል። መጥፎ ዛፍ መልካም ፍሬ ማፍራት አይችልም። ደግሞ ጥሩ ዛፍ ደግሞ ጥሩ ዛፍ ደግሞ መጥፎ ፍሬ ማፍራት አይችልም፣ አይችልም። ስለዚህ ነው ኢየሱስ ከፍሬያቸው ታውቋቸዋላችሁ ነው፣ ከፍሬያቸው ታውቋቸዋላችሁ። መመልከት ያለብን ምናቸውን ጭምር ነው ሕይወታቸውን ጭምር የሚናገሩትን ትንቢት ወይም ደግሞ የሚያስተላልፉትን መልእክት ሳይሆን መጀመሪያ ማየት ያለበት ሕይወታቸውን እንዴት ነው የሚኖሩት፣ እንዴት ነው የሚኖሩት። ስለዚህ ቃል ይሄንን ይነግረናል። ጥሩ ዛፍ መጥፎ ፍሬ መጥፎ ዛፍም ደግሞ ጥሩ ፍሬ ማፍራት አይቻልም። ጥሩ ፍሬ ማፍራት ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ በፍሬያቸው ታውቋቸዋላችሁ ይላል። የሐሰተኛ ነቢያትና የሐሰተኛ አስተማሪዎች መጨረሻቸው የእሳት ባህል እንደሆነ አውቃችሁ ከነሱ መለየትና መራቅ ያስፈልጋቸው። ሌላው የምንመለከተው ሐሰተኛ አስተማሪዎች አንዳንድ ጊዜ ስሙኝ፣ አንዳንድ ጊዜ ታላላቅ ድንቆችንና ታምራቶችን ያደርጋሉ። ለዚህ ነው ታምራትን ድንቅን መከተል የለብን። ድንቅና ተአምራት ሁሉ ከእግዚአብሔር ነው ማለት አይደለም። አያችሁ፣ ድንቅና ታምራት ሁሉ ከእግዚአብሔር ነው ማለት አይደለም። ሐሰተኛ ነቢያትና ሐሰተኛ አሰማሪዎች ወገኖቼ ታላላቅ ድንቅ ምልክቶችንና ታምራትን ያደርጋሉ። ታምራትን ያደርጋሉ። ታምራት ታድረቀኝ የተባለው ነቢይ ነኝ ባይ ከፌስቡክ ላይ እያጭበረበረ ለሰዎች ትንቢት ሲናገር በሚዲያ ተለቋል። በሚዲያ ተለቋል። ኦኬ። አንዳንድ ጊዜ ታላላቅ ድንቆችንና ታምራቶች የተደረጉ የተደረጉ ታምራቶችና ድንቆች ሁሉ ከእግዚአብሔር ናቸው ማለት አይደለም። አይደለም በሴጣን የሚደረጉ ድንቅና ታምራት አሉ፣ ታምራት አሉ። ወደጎጃም ብትሄዱ መጫኛ የሚያቆሙ ሰዎች አሉ፣ ድንቅ ታምራት የሚያደርጉ ሰዎች አሉ። አይግረማችሁ ማለት ነው። በድንቅና በተአምራት አንደነቅ አንደነቅ። ኢየሱስም ደግሞ ይሄንን ተናግሯል። በማርቆስ ወንጌል ምራፍ 24 ቁጥር 24 ላይ የእግዚአብሔር ቃል እንዲህ ይላል እንዲህ ይላል ኢየሱስ ነው የተናገረው ኢየሱስ ነው የተናገረው። ስለዚህ ሐሰተኛ ነቢያትና ሐሰተኛ መምህራን ምን ሊያደርጉ እንደሚችል ድንቅና ተአምራትን ማድረግ እንደሚችል እንደሚችል አንድ እንደሚችሉ ኢየሱስ ተናግሯል። ማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ እንዲህ ብሏል። ከቁጥር 20 ጀምሮ አነበዋለሁ። በዚያን ጊዜ ማንም ይኸውላችሁ ክርስቶስ እዚህ አለ ወይም እዛ አለ ብላችሁ አትመኑ። ለምን ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ይነሳሉና ብቻላቸው ውስጥ የተመረጡትን ለማሳት ሲሉ ታላላቅ ምልክቶችንና ታምራትን ያደርጋሉ። ስለዚህ ታምራት ሁሉ